ጽናት ምን ነካት? ከክብሩ ጋር አብራተኝታ ኪራ በአጋጣሚ ወደ መኝታ ክላስ ሲገባ ክብሩ ደግሞ ጽናትን የሚፈልገውን ካደረገ በኋላ ጣቱን ቀስሮ እያስፈራራት ነበር። ጽናትም ደግሞ ክብሩን የምትመለከተውና የምታየው የምታከብረውም ጭምር የኪራ ታላቅ ወንድም አድርጋ ነበረ። እሱም ደግሞ ለክሩቤል ይሄን ነገር እንዳትናገሪ ምንም እንዳልተፈጠረ እሰቢው፣ ብታረግዥ እንኳን አንችና ኪራ እንዳደረጋችሁ ታርገሽ ማሳመን መቻል አለብሽ ብሎ ጣቱን ቀስሮ እያስፈራራት ነበር። ጽናትም ውስጧ እርር ድብን ብሎ በግርምታ ክብሩን እያየችው ነበር። ኪራ ደግሞ በአጋጣሚ ስራ ቆይቶ ጽናቴ እማ እያለ እየጠራ ወደ መኝታ ክፍል ሲገባ ያየውን ነገር ማመን አቅቶት እጁን ራሱ ላይ አድርጎ መገረም ጀመረ። ጽናት ኪራንም ስታይ ሳቋ መጣባት። እንግዲህ ከክብሩም ጋር ያደረጉት ነገር እጅግ በጣም ቢያስጠላም ቢደብርም ሰኒስ እጽናት ላይ ያላት እምነትና ጓደኝነት ምንድን ነው? በእርግጥ ክብሩም እስካሁን ድረስ ሰኒን ለፍቅር ጥያቄ ባይጠያየቁም ጓደኝነት መስርተው ብዙ መንገዶችን እየተጓዙ ይገኛሉ። ሰኒና ክብሩም ያው የፍቅር ጥያቄ ስላላቀረበላት እሷም ደግሞ በእህቷ የተበደለችውን በደል እኔም ላይ ይደርሳል ወንድ ወንዶች ናቸው እያለች አእምሯ ላይ ብዙ ጥያቄ እየተመላለሰ፣ ቅዱስ እንዲሁም ደግሞ ክብሩም ሰናይት ካለችበት የአእምሮ ስሜት ለማስወጣት ብቸኝነት ዋጋ እንደሌለው እና ሰው እንደሚያስፈልግ ካጠገቧ ሁነው እያሳያት ነው። ሰኒ ሲበዛ ጽናትን ትወዳታለች። አሁን ላይ ግን እኪራ ላይ ያደረገችው ነገር ማን ነው እ ክብሩም ላይ ያደረገችው ነገር ከሰኒን ጋር ያለ አያት ይሆን ወይ? ኪራስ በምን አይነት መልኩ ይረዳው ይሆን ወይ? ክብሩስ እዛ ቤት አብሮ ይቀጥል ይሆን ወይ የሚለው በጣም ያስፈራል። እውነት ለመናገር እጅግ በጣም ከባድ ነው። ያው እንግዲህ ከጽናት ድራማ ብዙ ነገር እያየን እንገኛለን። ሳይጋቡ አልጋ ላይ መተኛት ስለተፋቀሩ ብቻ እንደዚህ ዝሙት የሆኑ ነገሮችን ማስተላለፍ በጣም ይከብዳል ማለት ነው። ሰላም ሰላም! ውድና እየተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁ። የጽናት ድራማ ከቅርብ ጊዜ ወዲህ ተበላሸ እንጂ እቺ ሴተኛ ዳሪ ከመጣች ጀምሮ፣ እንዲሁም ደግሞ ኪራ አንዳንድ ስህተቶች በሚያደርግበት ጊዜ ጽናትም ደግሞ የአባቷን እሽታ በወግ በማድረግ ሳታገባ አንድ ላይ አልጋ ላይ በመተኛት እንዲሁም ደግሞ መሩ የናሆሚ እናት ሽማግሌ ላክ፣ ተጋቡ፣ ልጅ ውለዱ እያሉ ወደ መልካም ነገር እየመሯቸው ባሉ ሰዓት እነሱ ግን አሁን ሽምግንላም ሰርግም ምንም አያስፈልገንም ብለው የራሳቸውን ህይወት እየኖሩ ነው። ይሄ በጣም ለትውልድ ቢከብድም ጽናት ግን ከዚህ በፊት በነበረው ድራማ እጅግ በጣም አስተማሪና ተወዳጅነትን ያገኘው ነው። ሰራተኛ ሆና አባቷን ለማስታመምና አባቷን ለመርዳት በሰራተኝነት ህይወቷ ላይ ብዙ ነገሮችን አሳልፋለች። ጽናት ሶሲንም ተቋቁማ ቤቲንም ተቋቁማ ኪራን የግሏ አድርጋለች። በመካከል ኪራም ደግሞ ስህተትን እየሰራ ከጽናት ጋር የቅርታነትንም አሳይተዋል። ኪራ ደብቆ በኖረው ነገር ጽናት በጣም እየተናደደች ነበርና በስተ መጨረሻ እች ሴተኛ ዳሪ ከክሩቤል ጋር ግንኙነት እንዳላትና እዛ ቤት መኖር እንደምትፈልግ ስታውቅ ጽናትም ደግሞ የነበረችበትና ያሳለፈችበት ጊዜ በጣም ከባድ ነው። እሱም ደግሞ እንደለመደው ስህተቱን ሁሉ በቃ ለዛሬ ብቻ ይቅርበኝ፣ ከአሁን በኋላ ይህንን ነገር አላደርግም፣ በቃ ለአንዴና ለመጨረሻ ጊዜ እያለ እውነቱንም ሳይነግራት እውነቱንም የሰማችው ኒና ስልክ ስታወራ በነበረ ጊዜ ነው። ናሆምና እንግዲህ ቅዱስ እውነታውን ለጽናት እንዲነገራት ኪራን እየገፋፉ ነበረ። ሰኒ ብዙ ጊዜ እህቷ በሷ ቁጥጥር ስር እንድታረጋት ትፈልጋለች። እህቷ ሁሌ እየደወለች በቃ ከስራ ውጭ ማንም ጋር መሆን አያስፈልግም እያለች እያጨናነቀቻት ነው። ሰኒ ደግሞ መሩንና ጽናትን የመሰለ ጓደኛ እንዲሁም ደግሞ ክብሩን የመሰለ ፍቅረኛ የሚንከባከብና ሀዘኗን ችግሯን ካጠገቧ ሆኖ ለማጽናናት ሸብር ረብ እያለ ይገኛል። ጽናት ደግሞ ለኪራ ይቅርታ ብለዋለች ማለት ነው። ክብሩም ትልቅ ስህተት የሰራው ነገር እንግዲህ ከኒና ጋር ሳሎን ላይ ቁጭ ብሎ ሰኒም ከቤቷ ወደ እነ ጽናት ቤት ስትሄድ ሳሎን ላይ ኒና የምትባል ልጅ ክብሩም ተኝቶ ነበርና ጠጋ ብላ ሌላ ሪአክሽን ስታሳይ ሰኒ በጣም ደነገጠች። ሰኒ ደግሞ እነሱ ከሚያደርጉበት ቦታ ላይ ምንም ነገር አላለችም። አአ መስመር ሳትኩኝ እንዴ? ብላ ወደ ጽናት ከችን ቦታ ስትሄድ ጽናትን አገኘች። ጽናት ደግሞ ሰኒን ስታያት ሰኒ በጣም እየተናደደች ነበርና ምን ሆነች ነው ሰኒ፣ የፊትሽ እኮ ትክክል አይደለም ብላ ስትል እንዴ ይቺ ይሄ ክብሩ ምና ይቺ እብድ ሴትዮ ናታ። ሳሎን ላይ እኮ የሚያደርጉትን ነገር ብታይ እንኳን እኔ አንችም ትናደጃለሽ ብላ አለቻት። ጽናቴ ደግሞ ሰኒ ክብሩ ምን እንዳፈቀረችው ና እንደወደደችው ለምን ተነካብኝ የሚል ስሜት እንዳደረባ ታወቀች እና እየሳቀችም ሰኒን ለማጽናናት ሞከረች። ሰኒ ደግሞ በጣም ተናደደች። እውነት ሰኒዬ ክብሩ ምን ስነነካሽብሽ ብቻ ነው አንቺ የተናደሹ ወይስ ሌላ ነገር አለ? ብላ አለቻት። በስተ መጨረሻ ደግሞ ወደ ሳሎን እንዲሄዱ ተነጋገሩ። መሩ ትንሹንም ትልቁንም ስራ እየሰራች እያመማት መሆኑን ናሆሜ አውቋልና ቅዱስን ደግሞ እስኪ የቤት ሰራተኛ እንድትፈልግልኝ እፈልጋለሁ ቅዱሴ። ምክንያቱም በቃ ዛሬ ሶፋ መገተት ነው ነገ አስር አይነት ወጥ መስራት ነው ግርግዳ መፈግፈግ ነው ቤት ማጠብ ነው። እኔ ደግሞ ራሷን እንድትጠብቅ እፈልጋለሁኝ እና አጋዥ ሰራተኛ እፈልጋለሁ። ካገኘህ ንገረ ካላገኘህ ደግሞ በደላላም ቢሆን አፈላልጌ አመጣለሁ። ሚስቴ ከዚህ በላይ እንድትሰቃይብኝ አልፈልግም ብሎ አለ። ቅዱስም ደግሞ ችግር የለውም እፈልጋለሁኝ ብሎ አለ ቅዱስ። መሩን መሩ ምን ሆነሻል? ራስሽን መጠበቅ አለብሽ። የዛኔም ደህና ነኝ፣ ደህና ነኝ እያልሽ ነው እንደዛ በድንገት ያ ሁሉ ነገር ተፈጥሮ ያደነጋገርሽንና ግራ ያጋባሽን ብሎ አላት። መሩም ደግሞ አረ፣ ደህና ነኝ፣ አሁን እኮ ደህና ነኝ። ባለፈው አሞኝ ነበር። ደግሞ ሴት ልጅና ምግብ ካልሰራይ ቤቷን ታላጸዳች ባሏን በስራ አካል ተቀበለች። ታዲያ ምንድን ነው እንትኔ እያለች መከራከር ጀመረች። በስተ መጨረሻም ደግሞ ሰኒ እና እንዲሁም ደግሞ ጽናት ወደ ናሆሜ ቤት ሲመጡ ክብሩም ተነስቶ ሊሄድ ሲል እንደ እኔ ስመጣ ነው እንዲ የምትሄደው ምን ሆነህ ነው? ብላ አለች። ጽናትም ሰኒም ደግሞ ሁሉንም ነገር ስታቅህ ባለፈው ባደረገው ነገር ለዛች ለሴተኛ ዳሬ ካጠገባ ሆኖ እንትን ባለው ነገር ተቀይመሽ አንቺን ፊትሽን ላለማየት እኮ ነው ጽናት፣ ብላ አለቻት። ጽናትም ደግሞ እንዳልተቀየመችና ምኑን ነሃል፣ አንተ እኮ በጣም መልካም ሰው ነህ፣ ብዙ ነገር አድርገሃል። ተይ ጽናት፣ እንደዚህ አትበኝ። እኔ የእናንተን ሙሉ የቤቱን ደስታ ኪራ ሊሞት በነበረ ጊዜ አሁን ደስታው ተመልሶ ደስታችሁን እና ትዳራችሁን ያበላሸው ሰው ነኝ ብሎ አንገቱን ደፋ። ጽናትም ደግሞ ይሄ ይመጣልና ይሄ ይከሰታል ብላ አላሰብክም? የተፈጠረው ተፈጥሯል፣ እሱን ደግሞ ተነጋግረን ከኪራ ጋር ይቅር ተባብለናል ብላ አለችው። ቅዱስም ደግሞ በጣም ደስ ሳለው ማለት ነው። ጽናትና ኪራ እንግዲህ ተኝተው የራሳቸውን ጊዜ እያሳለፉ ይገኛሉ። እሱም ደግሞ ወደ ስራ ቦታ ሊሄድ ሲል ቲሸርት ነው ሸሚዝ ስታለብሰው፣ እናቴ ይሄ ቲሸርትና ይሄ ልብሴ ከሰውነቴ ባይወጣ ብዬ ተመኘሁኝ አላት። እሷም ደግሞ ምን ማለት ነው ኪራዬ ብላ አለችው። እ አንቺ ስላለበሽኝ በቃ ጣቶችሽ፣ እጆችሽ የነኩበት ነገር በቃ ከሰውነቴ ጋር ተዋሃደ ብላ አለችው። እንዴ ኪራዬ፣ እንደዛማ ከሆነ እኔ ሁል ጊዜ አለብሰሃለሁኝ ምንም ችግር የለው ብላ ሳመችው። እሱም ደግሞ ድገሜ በናትሽ ብሎ አላት። እንዴ ምን ሆነሃል? ብላ እሷም ደግሞ እቅፍ አደረገችው ማለት ነው። መቼ ነው ሽማግሌ ተልኮ በወግ በማዕረግ አባትሽ የሚድሩሽ ጽናት? ጽናት አንዳንዴ ስህተት አለ ብዬ የሚለው ነገር የአባቴ ክብር፣ አባቴን እንትን ሳልለው አባቴ እንዲህ ይላል እያለች ትላለች። አባትነትን እኮ ታዲያ በጥሩ ነገር እንትን ማለት ነው። ምክንያቱም ባለፈው ፓርት ላይ እንደመጡት ከሆነ እኔ ልጅን ዝም ብዬ አልድርም በወግ በማድረግ ነው ምድራት ብለው ተናግረው ነው የሄዱት። እናንተ ታዲያ ሽምግልና ልካችሁ ተጋብታችሁ ደስ በሚል ለማህበረሰቡ ነገር ማስተማር ነበረባችሁ ማለት ነው። እንግዲህ መሩም ሌላ ስሜት እየተሰማት ነው በህመሟ ምክንያት እንደዚህ ሞትን ሞትን እያስታወሱ ከቅዱስ ጋር ሲያወሩ፣ ናሆሜ ደግሞ በጣም ተናደደ። እባካችሁ የሞት ዳኛ ሰብሳቢ ይመስል ስለ ሞት ደጋግማችሁ አታውሩ አለ ቅዱስ ደግሞ ሞትን ታላስታወስን እኮ ሞት አለ ብለን ልናስብ አንችልም ሁላችንም ወደማይቀረው ህያጅ ነኝ እስከዛሬ ውን እስከዛው ድረስ ግን እራሳችንን በመልካምና በጥሩ ነገር አሳልፈን መሄዱ መልካም ነው ብዬ ነው ብሎ ሲናገር መሩም ደግሞ በትክክል እኔ እንደምሞት አቀዋለሁኝ ግን በቃ ናሆሚ ይህን ያክል ይጨነቃል ይጠበባል ብዬ ስለማልፈልግ እንጂ እያለች አለች። ውድ የቻናል የቤተሰቦች፣ አንዳንዴ መሩ የምታስተላልፋቸው መልእክቶች እጅግ በጣም ጠቃሚና ትልቅ ድወል ነው ማለት ነው። የሰው ልጅ በጤና ብቻም ሆኖ ሳይሆን ፈጣሪውን ማመስገን ያለበት በህመምም ላይ ሆኖ በደከመና ማንም በሌለው ጊዜ ፈጣሪውን ሁሌ ልናመሰግን ይገባናል። እንዲሁም ደግሞ ኬራና ጽናት ሁል ጊዜ ስለምታፈቅረውና ስለምትወደው ሴተኛ አዳሪም ያምጣ፣ ስተትም ይፍጠር፣ ሰክሮም ይምጣ ብዙውን ጊዜ ጽናት በይቅርታ የምታልፍ ሰው ናት ማለት ነው። ኪራም ደግሞ ከበፊቱ ስህተቱ ተምሮ ካሁን በኋላ ስህተት እንደማይሰራ ተስፋ አለን። ኔና ደግሞ ምን ያክል ጊዜ ነው የምትቆየው፣ ካሁንስ በኋላ በህይወታቸው ትገባ ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ውድ ቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። በቀጣዩ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።